ይህ መንፈስ ቅዱስ ቤቱን በሞላው ሰዓት እነ ጴጥሮስ ላይ ኃይል ወረደ። ወገኖቼ፣ የእግዚአብሔርን ቃል በእውቀት ባነበብነው ልክ መስበክ አንችልም። ነገር ግን እንዲያደርጉት ወስደውት በምንተከተክ እሳት ውስጥ ዛይት ውስጥ ወስደው ስከቱ፣ ዮሐንስ ሊቃጠል አልቻለ። በዮሐንስ ላይ የነበረው ስፒሪት ከምነደው እሳት የሚበልጥ ነው። ከሚገለው አንስ የታየው አንድ ነገር ነው ከሚደርስበት ጥቃት ያለፈ የተሰጠው የዘላዓለም ህይወት፣ ዛሬ እየደረሰበት ያለው የሞት ጽዋ አይደለም። እየታያል ከሞት ባስቲያ የዘላዓለም ህይወት እንዳለ አሪቆ ያይ ነበር። የተገጠመለት መንፈስ ቅዱስ ወይም የመንፈስ ቅዱስ ዓይን ከዚች ወደዚህ የሚያሄድን አሻግሮ ማየት የሚችል የእግዚአብሔር መንፈስ በላዩ ላይ ተቀምጦበታል። ዮሐንስ ዛሬ ላይ በዛ በፍጥሞ ደሴት ውስጥ ኢየሱስ ስመጣ በተለየ ክብር በተለየው መንፈስ በተለየው ስፒሪት መጣ። ዞር ብሎ ለማየት ስሞክር አንድ ቃል ዮሐንስ ተናገረ፣ እኔም አለ እንደ ሞተ ሰው ሆኜ ወደኩኛል። በዚያ ሰዓት ላይ ዮሐንስም በወደቀበት በመንፈስ ኃይል ከጸጉር እስከ ተረከስ በአንዴ በመንፈስ ዓለም አየው። ፊቲን ግለጠን፣ ፊቲን ማየት ናፍቀናል እያለን ምንጸለየው ጸሎታል። ወገኖቼ ኢየሱስ ክርስቶስ መጥቶ ፊቱን ቢያሳየን ብዙዎቻችን ተመላላሽ ታካሚ ነው ምንነው ማንም በእግዚአብሔር ፊት መቆም አይችልም። ማንም ቆሞ ከፊቱ የሚወጣው ነጻብራቅ ብርሃኑን መቆጣጠር አይችልም። እንኳን ያንስ ብሎ ጣርቶ በትንሽ ድምፅ ካለ የምድርን መሰረት ማናወጥ የሚችል ድምፅ ነው ከሰማይ የመጣው። ሰላም፣ የተወደዳችሁ የጌታ ብሩካን፣ እግዚአብሔር ሰላምና ጸጋ ይብዛላችሁ። ወንድማችሁ ነቢይ ቃልኪዳን ነኝ። ዛሬ እንደ እግዚአብሔር ፈቃድ በዚህ በዩቱብ መስማራችን እግዚአብሔርን ቃል በኃይልና በስልጣን ልንካፈል ወይም የእግዚአብሔር መንፈስ በመካከላችን በኃይል ተገልጦ ይህንን እግዚአብሔርን ቃል ላካፍል ወደ እናንተ መጥቻል። በተለያየ ሀገር ሆናችሁ ይህንን ሚዲያ የሚትከታተሉ ቤቱን ሰብስክሪብ በማድረግ ተባበሩ፣ አገልግሎታችንን ደግፉ። ክብር ለኢየሱስ ይሆን። ዛሬ የማካፍላችሁ የእግዚአብሔር ቃል የዮሐንስ ራእይ ምዕራፍ አንድ ከቁጥር ዘጠኝ ጀምሮ ያለውን ቃል አብረን የምንካፈልበት ይሆናል። ይህንን ቃል ከመካፈላችን በፊት ሁላችንም ከኔ ጋር አብራችሁ እንድጸልዩ በጌታ ፍቅር አሳስባችኋለሁ። አብረን እንጸልይ። በጌታ በኢየሱስም አባት እግዚአብሔር ሆይ ይህንን ጸሎት እንጸልያለን። መጽሐፍ እግዚአብሔር ቃል ስናገር መንፈስ ወደ እውነት ሁሉ ይመራል ተብሎ እንደተጻፈ የሚመራ የእግዚአብሔር መንፈስ የተሰባበረውን አጥንት የሚጠጋግን የተዋረደውን ወደ ክብር የሚቀይር ያዘነውን የሚያጽናና የእግዚአብሔር መንፈስ በጌታ በኢየሱስም በቅዱሳን ላይ እንዲወርድ መናገር በሚገባ እንድትናገረን የተኛውም ድባቡን አየሩን የተቆጣጠረ የጨለማ ምክር በኢየሱስ ስም መጽሐፍ ስናገርን ይላል በመንፈሱ ሰማያት ውበትን አገኙ እጁም በራሪቱን እባብ ወገች ተብሎ እንደተጻፈ በክርስቶስ ደም ትውልድን የሚፈልግ ወጣትን የሚፈልግ በኢየሱስም የብዙዎችን ላይፍ መውጣት መግባትን የሚፈልግ አውሬ ተመጥቶ የእግዚአብሔር ክብር በኃይል የሚገለጥበት ጊዜ እንዲሆን ጸልያለሁ። ይህ ቃል ለአጥንታችን፣ ለህይወታችን፣ ለመውጣት ለመግባታችን ቁልፍ እንዲሆን ጸለያኩኝ። ቃሉ ከህይወታችን ጋር ይዋሄድ በኢየሱስም አሜን። ኢየሱስ ያድናል። በዮሐንስ ራእይ ምዕራፍ አንድ ከቁጥር ዘጠኝ ጀምሮ ያለው ቃል እንዲህ እያለ ይጀምራል። ስፍራውን በጌታ በኢየሱስ ማነባለሁ እኔ ወንድማችሁ የሆነው ከእናንተ ጋር ብሬ መከራንና መንግስቱን የኢየሱስ ክርስቶስንም ትግስት የሚካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበሪው ይላል። ቁጥር አስር ላይ በጌታ ቀን ላ በመንፈስ ነበሪው በሀያሌም የመለከትን ድምፅ የሚመስል ታላቅ ድምፅ ሰማው ይላል። ይህ ቃል ከቁጥር ዘጠኝ ጀምሮ ያለውን መጽሐፍ ክፍል ስታነቡ ከምዕራፍ አንድ ጀምሮ ያለው የእግዚአብሔር ቃል ዮሐንስ የእግዚአብሔርን ቃል በኃይልና በስልጣን በመስበክ የሚታወቅ እንዲሁም ጌታ ኢየሱስ ክርስቶስን ደቀ መዛሙርት ሆኖ በሚከተልበት ጊዜ ኤቨን የኢየሱስ ክርስቶስን የልብሱን ሽታ ሳይቀር ሚያቅ ዓይኑን ጨፍኖ ማን እንደሚመጣ የማን ጠረን እንደሆነ እንኳን ለይቶ ማወቅ የሚችል ደቀ መዛሙርቱ ወይም የኢየሱስ ክርስቶስ ተከታዩ ነው። ነገር ግን በምድር ላይ ኢየሱስ ክርስቶስ ወደ አብ ቀኝ ከማድረጉ በፊት ለደቀ መዛሙርቶቹ ካስተዋላቸው አንድ ነገር ተናግሯል። ኢየሱስ ክርስቶስ አገልግሎቱን ማገልገል በጀመረበት ወይም እሱ ባቆመበት ለማገልገል ፈልገው አንድ ጥያቄ ነው የጠየቁት አንተ ያሉ ባቆምክበት መጀመር እንፈልጋለን ኢየሱስም ኃይልን እስከምታገኙ በኢየሩሳሌም ከተማ ጠብቋል። ይህንን ቃል ከተናገረ በኋላ ወደ አብቀኝ ለመሄድ እንድናል እኔ ይሄድላቸዋል ለእናንተ ግን አጽናኙን መንፈስ ቅዱስ እተውላቸዋል። ይህንን ከተናገረ በኋላ ኢየሱስ ካረገ በኋላ እነሱ ለአምሳ ቀን ወደ ኢየሩሳሌም ከተማ ለመጸለይ ገቡ። ለአርባ ቀን ሙሉ ግን ጌታ ኢየሱስ ክርስቶስ በመንፈስ ዓለም በጸሎታቸው መካከል ተገልጦ በመንፈስ ሰላም ይመላለስ ነበር። በመጨረሻኛው ግን ሐዋርያ ምዕራፍ ሁለት ላይ ካያችሁ እንደ መነጥቅ አውሎ ነፋስ መንፈስ ቅዱስ ቤቱን ሞላ ነው ምለው። ይህ መንፈስ ቅዱስ ቤቱን በሞላው ሰዓት እነ ጴጥሮስ ላይ ኃይሉ ወረደ። መናገር የማይችሉትን ቋንቋ መናገር ጀመሩላል። ያን ቀን ኃይልን ከተቀበሉ በኋላ ትላንት ፈሪ የነበሩ ትላንት በጣም ኢየሱስ ሲባል እምሽ ኃይል ያልነበራቸው ግን እውቀት የነበራቸው ወገኖቼ የእግዚአብሔርን ቃል በእውቀት ባነበብነው ልክ መስበክ እንችልም። አንድ ኃይል አለ ኢየሱስ የሚባል ኃይል። ወደ ውስጣችን ስገባ ሞትን እንድንጋፈጥ ያደርጋል። ጨለማ ቢመጣ እንዳንፈራ ያደርጋል። ይሄ ኃይል መጣ። ዮሐንስ ስለ ኢየሱስ ክርስቶስ ብዙ መከራ ተቀበለ፣ ብዙ ተዋረደ፣ ብዙ ተገረፈ፣ ብዙ መራራ ጽዋን ነገር ግን ኢየሱስ ክርስቶስን ወንጌልን ለመስበክ በወጡበት ጊዜ በአንድ ድምፅ ብዙ ሺህ ህዝብ እነ ጴጥሮስ በሰበኩ ስብከትና እነ ዮሐንስ ለመስበክ በወጡበት ስፍራ ሁሉ ብዙ ትውልድ እነሱን ይከተላቸው ነበር። ጌታ ኢየሱስ ክርስቶስንም የግላ ዳኛ አድርገው ይቀበሉ ነበረ። ይህ ከረጅም አገልግሎት ጊዜ በኋላ ዮሐንስ ላይ የመጣበት በፍጥሞ ደሴት ላይ በተጣለው ጊዜ ዮሐንስን ወንጌልን እንዳያገለግል አታክ ለማድረግ ለማስቆም፣ ለመግደል ብዙ አይነት ክስ ደርሶበታል። ተሰደደ፣ ተራበ፣ ተጠማ። ነገር ግን እንዲያደርጉት ወስደውት በምን ተከተክ እሳት ውስጥ ዘይት ውስጥ ወስደው ስከቱ ዮሐንስ ሊቃጠል አልቻለም። በዮሐንስ ላይ የነበረው ስፒሪት ከሚነደው እሳት የሚበልጥ ነው። ከሚገለው መርዝ የሚበልጥ ነው። ዮሐንስ የተቀበለው የእግዚአብሔር መንፈስ በላዩ ላይ እየነደደ ካለው እሳት የሚበልጥ ስፒሪት ነበር። ነገር ግን ሊያቃጥለው፣ ሊያቀልጠው፣ ሊጠብሰው ዘንድ አልቻለም። ከባርሜሉ ውስጥ ወጣ አሟለጭን አልሞት ስላቸው አቅም ሲያጡ ያነደዱት እሳት እየተንተከተከ የነበረ ዛይት ሳያቃጥል ስቀር ወሰዱትና ይላል ጭው ባለ በረሃ ላይ በምድረ በዳ በፍጥሞ ደሴት አደገኛ በሆነ በረዶ ውስጥ ወስደውት ጣሉት። ነው ምለው ስጥሉት ወገኖቼ፣ ደቋል። አቋሙ የለም። ቀንሷል። አልበላም፣ አልጠጣም በጣም መቋቋም የማይችል መከራ ነው እየደረሰበት የነበረው። በረሃብ ሆዱ ሰውነቱ በጥም ደርቆ ያንገላቱታል፣ ያሰቃዩታል። ዮሐንስ የታየው አንድ ነገር ነው፣ ከሚደርስበት ጥቃት ያለፈ የተሰጠው የዘለዓለም ሕይወት፣ ኢየሱስ ክርስቶስ በመስቀል ላይ ያካፈለ ያ ፍቅር ያታይቶለታል። ዛሬ እየደረሰበት ያለው መከራ ዛሬ እየደረሰበት ያለው ግፊት ዛሬ እየደረሰበት ያለው የሞት ጽዋ አይደለም። እየታየ ያለው ከሞት ባስቲያ የዘለዓለም ሕይወት እንዳለ አሪቆ ያይ ነበር። የተገጠመለት መንፈስ ቅዱስ ወይም የመንፈስ ቅዱስ ዓይን ከዚች ወደዚህ የሚያሄድን አሻግሮ ማየት የሚችል የእግዚአብሔር መንፈስ በላዩ ላይ ተቀምጦበታል። በፍጥም ወደ ሴት ውስጥ በተጣለበት ትላንት ደቀ መዛሙርት ነው ይከተለው የነበረ፣ አብረው አደጉ የነበረ ኢየሱስ ክርስቶስ የልብሱን ሽታ እንኳን ሳይቀር ለይቶ የማያውቅ ዮሐንስ ዛሬ ላይ በዛ በፍጥሞ ደሴት ውስጥ ኢየሱስ ስመጣ በተለየ ክብር፣ በተለየው መንፈስ፣ በተለየው ስፒሪት መጣ። በዛ በፍጥሞ ደሴት ውስጥ ኢየሱስ ክርስቶስ መጣና ዮሐንስን እንዲያለ በታላቅ ድምፅ ጠራው ይላል። ዮሐንስ በሞት አፋፍ ነው ያለው። ደክሟል። ደቋል። ቆዳው ተቀይሯል። ተርቧል። ተጠምቷል። ማንም በማይደርስበት በዛ በፍጥሞ ደሴት ውስጥ በተጣለበት ከሰማይ ኢየሱስ መጣ፣ ዮሐንስ ብሎ ጠራ። ወገኖቼ፣ አሁን በዛ በፍጥሞ ደሴት ውስጥ እየጠራ የነበረው ስም ወይም ድምፅ እጅግ በጣም ከባድ ድምፅ ነው። ኢየሱስ ክርስቶስ በዛ ጨው ባለው ፍጥሞ ደሴት በረሃ ውስጥ ዮሐንስ ብሎ ስጠራ ዮሐንስ ከወደቀበት አቅማቶ ካለበት የሚጠራውን ድምፅ ከሰማ በኋላ ከሰማይ የሰማው ድምፅ እጅግ በጣም ከባድ ነጎድጓድ የሆነ ድምፅ ነው። ዞር ብሎ ለማየት ስሞክር አንድ ቃል ዮሐንስ ተናገረ፣ እኔም አለ እንደ ሞተ ሰው ሆኜ ወደኩኛለን። በዚያ ሰዓት ላይ ዮሐንስም በወደቀበት ሰዓት በመንፈስ ኃይል ከጸጉር እስከ ተረከስ በአንዴ በመንፈስ ዓለም አየው። አይገርማችሁም? በዛ በፍጥሞ ደሴት ውስጥ የጠራው ድምፅ ያ ኢየሱስ አንድ ነገር ላስታውሳችሁ፣ ብዙ ጊዜ ብዙ ሰዎች ስንጸልይ ጾም ጸሎት ስንገባ አንድ ነገር እናወራለን። ፊቲን አሳየን፣ ፊቲን ግለጠን፣ ፊቲን ማየት ናፍቀናል እያለን የምንጸልየው ጸሎት አለን ወገኖቼ፣ ኢየሱስ ክርስቶስ መጥቶ ፊቱን ቢያሳየን ብዙዎቻችን ተመላላሽ ታካሚ ነው። ምን ነው? ማንም በእግዚአብሔር ፊት መቆም አይችልም። ማንም ቆሞ ከፊቱ የሚወጣው ነጸብረቅ ብርሃኑን መቆጣጠር አይችልም። አሁን በዛ ፍጥሞ ደሴት ውስጥ የተገለጠው ክብር፣ የተገለጠው መንፈስ እጅግ በጣም ከባድ ድምፅ ነው። እንኳን ያንስ ብሎ ጠርቶ በትንሽ ድምፅ ካለ የምድርን መሰረት ማናወጥ የሚችል ድምፅ ነው። ከሰማይ የመጣው ያ ድምፅ መጣ፣ ዮሐንስን አበረታው። ዮሐንስም እንዲህ አለ፣ እኔም ልሰማ ዞር ብዬ እንደ ሞተ ሰው ሆኜ በእግሩ ስር ወደቅሁኛል። በእግሩ ስር ስወድቅ አንድ ነገር ሆነ። ከቁጥር አስር ጀምሮ ያለውን ቃል አነባለሁ። በጌታ ቀን በመንፈስ ነበሩ፣ በኋላዬም የመለከትን ድምፅ የሚመስል ታላቅ ድምፅ ሰማውላል እንዲህም የምታየውን በመጽሐፍ ጽፌ ወደ ኤፌሶንና ወደ ሳምራኔስ፣ ወደ ጴርጋሞንም፣ ወደ ቲያጥሮን፣ ወደ ሳርዴስም፣ ወደ ፊሊድልፊያ፣ ወደ ሎዶቅያ በእስያ ወዳሉት ወደ ሰባቱ አብያተ ቤተ ክርስቲያናት ላክ አለኝና ይህንን እየላ እያል ያለው በመንፈስ ዓለም በዛ በፍጥሞ ደሴት ውስጥ የነበረ እግዚአብሔር መንፈስ መጣና ለሰባቱ አብያተ ቤተ ክርስቲያናት አሁን የምነግርን ድምፅ በጥንቃቄ ስማኛ ነ ይህንን ድምፅ ለሰባቱ አብያተ ቤተ ክርስቲያናት ጻፍ እንድም እያል ጻፋ የምናገረኝንም ድምፅ ሰማውላ። ለማየትም ዞር አለው። ዞርም ብዬ ሰባት የወርቅ መቅረዞችን አየውና ዞር ብዬ ሰባት የወርቅ መቅረዞችን አየው። በመቅረዞቹም መካከል የሰው ልጅ የሚመስለውን አየውላል። እርሱም እስከ እግሩ ድረስ ልብስ የለበሰ ደረቱም በወርቅ መታጠቂያ የታጠቀ ነበር። ራሱና ራሱ ጠጉር እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። አይኖቹም እንደ እሳት ነበልባል ነበሩላ። ይሄንን እያየ በነበረው ጊዜ እንደ ሞቶ ሰው ሆኖ በወደቀበት ማይክሮ ሴኬንድ መካከል በመንፈስ ዓለም ሆኖ ሙሉ ማንነቱን አየ። እግሮቹም በኢቶን እየነጠረ የጋሌና ሲመስሉ ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበር። በቀኝ እጁም ሰባት ከዋከብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሳይፍ ወጣ። ፊቱ በኃይል እንደሚበራ እንደ ፀሐይ ነበር። ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቂው ይላል። አያችሁ፣ አንድ ቃል ነው ተናገረ። አየዋል። እንደ ሞተ ሰው ሆኜ ወደኩኛል። በዛ ሰዓት ላይ ያየሁት ክብር ግን ሌላ። ምን አይነት የፍቅር አምላክ ነው ኢየሱስ! ልንሞት ተስፋ በቆረጥንበት ጫፍ ላይ መሃል ላይ መጥቶ ፍቅሩን የሚያካፍልልን እኛ ጨረሰን፣ ምዕራፍ አልቆልናል፣ በር ተዘጋ ብለን ስንጨርስ ሞት እየተጠባበቀን ባለው ሰዓት ተስፋን የሚጨምር ዮሐንስ፣ ተስፋ ቆርጧል፣ ጨርሷል። ነገር ግን ስለ ኢየሱስ ክርስቶስ የሚቀበለውን መከራ እንደ ድል አድርጎ ቆጥሯል፣ ተቀብሎታል። እየታየ ያለው አሁን እየመጣበት ያለው የመከራው ናዳ አይደለም። ሰማይ በሦስተኛ ሰማይ በብርሃናት ብሮኬቶች የተገነቡ ብርሃን በማያስፈልግበት በጉ በራሱ ብርሃን በሆነበት ያችን ቅድስቱን ከተማ ለመውረስ ነው ጉጉቱ። አሁን ግን የተገለጠ በፍጥሞ ደሴት ላይ የተገለጠው ክብር ሌላ ነው። ጸጉሮቹ እንደ በግ ጸጉር እንደ በረዶ ነጭ፣ ደረቱን በወርቅ መታጠቂያ የታጠቀ፣ ዓይኖቹ ነበልባል ነው። ከአፉ የሚወጣው ቃል ሁለት በኩል ከተሳለው ሰይፍ ይልቅ የተሳለ ይላል። አያችሁ፣ ይህ ቃል ይቆርጣል፣ ይህ ቃል ይተክላል፣ ይህ ቃል ይነቅላል። ይህ ኃይል መጣ። ሰባቱን የአበተ ቤተ ክርስቲያናትን መቅረዝ የያዘውን ቀኝ እጁን ነው ዮሐንስ እንደ ሞተ ሰው ሆኖ በእግሩ ስር ስወድቅ ጫነበት። እንዲህ ነው ያለ፣ አትፍራ አለ። አያችሁ፣ ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቂው፣ ቀኝ እጁንም ጫነብኝ። እንዲህም አለኝ አትፍራ አለ፣ ፊተኛውና መጨረሻ ሕያው እኔ ነኝ። ሞቼም ነበሩ እናሆ ከዘላለም እስከ ዘላለም ድረስ ይኸው ነኝ የሞትና የሲኦል መክፈቻ አለኝ ይላል የሞትና የሲኦል መክፈቻ አለኝ ምክንያቱም ስልጣን አለ ሜሎራዲያቮስ ዛሬ የምናገራለሁ ኢየሱስ ፍቅር እንደሆነ እናንተ በጨረሳችሁበት ጉዳይ እናንተ ባከተማችሁበት ጉዳይ ዛሬ እግዚአብሔር ይመጣል ምንድነው የጨረሳችሁበት የእግዚአብሔርን ቪዥን ጀምራችሁ ወንጌልን ጀምራችሁ አገልግሎት ጀምራችሁ ትዳር ጀምራችሁ እግዚአብሔር በሰጣው ጸጋ እርምጃ ጀምራችሁ፣ ነገር ግን የቆመባችሁ ነገር ርቃችሁ ለመሄድ እየፈለጋችሁ ለመሄድ ያልቻላችሁበት ጉዳይ እንደገና እግዚአብሔር ያስጀምራችሁ። እዚህ ጋር ያየንበት አንድ ነገር ነው። ዮሐንስ ጨርሷል፣ እግዚአብሔር ልጀምር መጣ። ዮሐንስ ሞትን ጠብቋል፣ እግዚአብሔር ህይወትን አካፈለ። ያነሱ ወደኩኝ ብሎ እነሱም ጣልን ብሎ በፍጥሞ ደሴት መካከል በዛ አደገኛ በረዶ ውስጥ እጁ በረዶ እግሩ በረዶ አንደበቱ ተከፍቶ መናገር በማይችልበት ሁኔታ ውስጥ እግዚአብሔር መጣ፣ ኃይል አካፈለለት። ምንም ያህል ብትደክሙ እግዚአብሔር ኃይሉን ያካፈልላችኋል። ምንም ያህል ተስፋ ቆርጣችሁ ብትቀመጡ እግዚአብሔር እንደገና ብድግ ያደርጋችኋል። ለዚህ ነው ኤልያስ ከኤልዛቤል ዛቻ እየተሰደደ በነበረው ጊዜ ተስፋ ቆረጠ፣ በቀኝ አለ። እየደረሰበት የነበረው ስደት እጅግ በጣም ከባድ ስደት ነው፣ ከአቅሙ በላይ ነው። በዋሻ ውስጥ ኖሯል። በቁራ ሥጋ ተመግቧል። ኤልዛቤል ከቤቷ ሳትወጣ ኤልያስ ከቤቱ ወጥቷል። ኤልዛቤል ከሳሎኗ ሳትወጣ ኤልያስ ከተማውን ለቆ ወጥቷል። ተስፋ ቆርጧል፣ በቀኛለ አንድ ቀን ሙሉ ቀትር ፀሐይ ላይ በባዶ እግሩ እየተራመደ በቀ ተስፋ ቆረጠ። በቀኛለ ነ እዚህ ጋ ማቆም አለብኝ፣ ከአባቶቼ አልበልቅም፣ ውሰደኝ ነው ያለ። በቀኛለ ዛፍ ክትክታ ስር ለሞት ራሱን አዘጋጅቶ በተኘበት እግዚአብሔር መላክ መጣና እንደገና አነቃው። ዛሬም ከደከማችሁበት መንቃት፣ በቀኝ ካላችሁበት መንቃት ይሆናል። እግዚአብሔር በቃሉ ያነቃችኋል። በጣም የገረመኝ የእናንተ ድካም እግዚአብሔርን ቪዥን አያቆምም። እዚ ጋ የዮሐንስ መጣል በፍጥሞ ደሴትና በረዶ ውስጥ መጣል፣ የዮሐንስ ድካም፣ የዮሐንስ ተስፋ መቁረጥ የእግዚአብሔርን ሚሽን ቪዥን አላቆመም። እግዚአብሔር ልጀምር መጣ ዮሐንስ ስጨርስ የእናንተ ድካም እግዚአብሔር የሰጣችሁን ቪዥናችሁን አያቆምም። እግዚአብሔር ልሰራባችሁ የፈለገውን ነገር የእናንተ ድካም አያቆምም፣ ምክንያቱም እሱ የፍቅር አምላክ ነው። ያካፈለልን ፍቅር አለ። ዮሐንስ ላይ የደረሰበት የነበረው መከራ ሁሉ ከፍቅሩ አይበልጥም። ኢየሱስ ክርስቶስ ከሰጠው ካካፈለው ፍቅር አይበልጥም። በመስቀል ላይ ስለ ዮሐንስ ዛሬ ዮሐንስ ለሚከፍለው ስለዚህ ወንጌል ስለ ዮሐንስ የተከፈለለት አንድ ዋጋ አለ። መስቀል ላይ የተከፈለለት የሞተለት ኢየሱስ ደሙን ሲያፈሱት መራራ ሲሰጡት ሲገርፉት ሲወጉት፣ ከሰውነቱ ደም ፈሱ አልቆ ቆዳው ከአጥንቱ ጋር እስከምጣበቅ ድረስ መከራ ሲቀበል ያ ፍቅር ገብቶታል። ዮሐንስ እየደረሰበት ያለው መከራ ሊደርስበት ካለው ከዘለዓለም ሕይወት ሊያስቆም ዘንድ እንደማይችል ከዮሐንስ ልንረዳ እንችላለን። ወንጌልን ሁኔታ እንደማያስቆመው ዮሐንስ ላይ የደረሰበት ቻሌንጅ በዮሐንስ ውስጥ ያለውን ጸጋ ሊያስቆም አልቻለም። ትናንትም ኢየሱስ ፍቅር ነው። ዛሬም ሰው ሁሉ ገፍቶት ሰው ሁሉ ብቸኛ አድርጎት አሉኝ የሚላቸው ሰዎች መድረስ በማይችሉበት ሁኔታ ውስጥ ወድቆ ባለበት ኢየሱስ ብቻውን መጣ። የፍቅር አምላክ አይደል? ስለ ሰው ልጅ ጢአትና በደል ራሱን አሳልፎ ሰጥቶ እንደምታረድ በግ በሸላቾች ፍታዞጁን ሰጥቶ የታረደለት የሞተ ዛሬም እጸልያለሁ፣ በድካማችሁ እግዚአብሔር ጣልቃ ይግባ በቀኝ ባላችሁት ጉዳይ አይሆንም ባላችሁት ጉዳይ እግዚአብሔር አምላክ ቪዥን ያስቀምጥባችሁ። ዮሐንስ ላይ የተቀመጠው የተስፋ ቃል እየደረሰበት ካለው ከሞት ጽዋ ይበልጣል፣ እየደረሰበት ካለው መከራ ይበልጣል። ልናገርባችሁ፣ በእናንተ ላይ እየተፈራረቀ ካለው መከራ ኢየሱስ ያካፈለን ፍቅር ይበልጣል። የተማርነው ፍቅር ነው። ለዚህ ነው በደቀ መዛሙርቶች ላይ በእና እስጢፋኖስ እየተወገረ የነበረው ድንጋይ ሞቱ አይደለም። የታየላቸው ፍቅሩ ነው ያካፈለው ፍቅር። ለዚህ ነው እስጢፋኖስ እንኳን በሞቱ ኢየሱስን መስሎ ነው ያለፈው። አንድ ቃል ተናገር፣ የሚያደርጉትን ያውቁምና ይቅር በኑሯችሁ በሞታችሁ በመውጣት በመግባታችሁ ኢየሱስን መስሎ ማለት ይሁንላችሁ። ወዳችኋለሁ። ጌታ ኢየሱስ ባርካችሁ። መስሎ ማለት በሁሉ ነገር ኢየሱስን መስሎ ማለት ኢየሱስ የሰጠን ፍቅር ነው። ኢየሱስ የሰጠን ከሞት ባስቲያ የዘላለም ሕይወት ነው። ምድር የምታመጣ ክብር፣ ምድር የምታመጣ መከራ፣ በምድር ላይ የምንቀበላቸው ቻሌንጆች ኢየሱስ በመስቀሉ ከሰጠን ፍቅር አይበልጥ። ከተሰጠን ፍቅር አይበልጥ። ወዳጆቼ ምድር ከምትሰጠው ክብር የተሰጠን የዘላለም ህይወት እንደ በግ የታረደልን ኢየሱስ ይበልጥብናል። ዛሬም ኢየሱስ ብቻውን ያድናል። ወዳችኋለሁ። ተባርኩልኝ። በሚቀጥለው እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ።